ሰላም የዩቲብ ተከታታዮች፣ ዛሬም እንደተለመደ የእናንተን የህልም ፍቺ ይዤላችሁ ቀረብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቷን መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮች ሲራዝም በማፍጠኛ እዋቸው ሁለተኛውን ቻናል ላይ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮቹንም እዩዋቸው። አጫጭር ፍቺ ስፈልጉ እነሱ ቼክ ማድረግ ትችላላችሁ ማለት ነው። ያልተፈታ ህልም ካለ ደግሞ ሶስት ቪዲዮ ቼክ አድርጋችሁ ካልተፈታ አልተፈታም ካላችሁ የስር ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ። መጽሐፉ አይጠበቅባችሁም ማለት ነው። አሁን ወደ እናንተ ህልሞች ወስዳችኋለሁ። አበባየሁ በህልም እምነት ፊቴን ተቀብቻ አየሁ፣ ከቤተ ክርስቲያን ውስጥ ሆ እምነት። ያው እምነት እንደሚያድን ነው፣ እምነትሽ እንደሚያድንሽ። መቀባቱ ቆንጆ ነው በእምነትሽ። ያው ምደኙ የምታገኙ ነገር እንዳለ ነው በእምነትሽ። በጣም ቆንጆ ነው፣ መቀባት በጣም ቆንጆ ነው። ቤተክርስቲያኑ ካስታወሽ ደግሞ ብትሄጂ መልካም ነው። ሚራን ሰላም እንግዲህ፣ ከልብ አመሰግናለሁ ስለፈታሽልኝ። ፈጣሪ ጸጋውን ያምሳልሽ። አሚን ብያለሁኝ። እናት ካላስቸገርኩ፣ ሲላህል መፈችልኝ አሰሪ ነጭ ጉድና ቀይ አላባሽ ለብሳ ከኩሽና ስትወጣ እኔ ሳሎን ነበርኩም። ኩሽናው ጨለማ ነበረ ከእኔ እንደ መሸሽ ዞር ስትል አየሁ። ሌላ የማላውቀው ሰው ይመስለኛል ወንዝ ዳር ቆመን ከውሃ በእጃችን እየጨለፍን እንታጠባለን። ሌላ የደንቀኩት ውሃ ፎ የደቀኩት ውሃ ሞልቶ ነው ሲፈሳየው አብ ችብሻ ላይ ይቅርታ። ችግር የለም ጉርድ ቀሚስ ምናምን መልበስ ትንሽ ጥሩ አለ። ያው ባል ካላት ለባሏ ክብር እንደሌላት ሴት የሚያመላክት ነው። ያው መስተካከል እንደምንወበት ነው። ጨለማ ጥሩ ያልሆነ ጊዜያትን ነው የሚያመላክተው። ወንዝ ዳር ወራጅ ወንዝ ነጭ አስደሳች ነገር ነው። መሻገርም ካለ እንደዛ መልካም ነገር ነው የሚያመላክተው። ወራጅ ውሃ ማየት እየጨለፍን እንታጠባለን መታጠብ እንታጠባለን ነው። መታጠብ ፈጣሪ በደል ይቅር እንዳለ የሚያመላክት ነው። በጣም ቆንጆ ነው። የደቀንኩት ውሃ ሞልቶ ሲፈስን ያልሽው በጣም ቆንጆ ነው። ውሃ እህል ውሃን ስለሆነ የሚያመላክትሽ ሞልቶ ሲፈስን ያየሽው በጣም ቆንጆ ነው። ከድጃ ሰላም፣ እህት እኔ ከባለቤቴ ጋር ተጣልቻለሁ፣ ግን ሁሉም በሁሌ በህልሜ እንደሚያፈቅረኝ ይነግረኛል። መለያየት እንደማንችል። ደግሞ መለያየት የፈለገው እሱ እራሱ ነው። በጣም በተደጋጋሚ የማየው ስለ ፍቅሩ ስለ ሲገልጽልኝ ነው። ኦኬ ያው መለያየት ፈልጎ ስትለያዩ ነ ሁሌ በህልምሽ የሚመጣ ከሆነ ያ እያሰበ ነው። ጸጸትም ይኖርበት ይሆናል። ያንን ነው ያልነገረሽ፣ የሚጸጸትበት ነገር እንዳለን የሚያመላክትሽ ማለት ነው። ያው ከራሱ ነው የመጣው። ግን ጸጸት እንዳለበት ያሰው ነው የሚያመላክትሽ። ኢደን ሰላም። መቅዲ ሰላም። በህልም የተዘጋ ግቢ ውስጥ ትልቅ ቡኒ ፈረስ ታስሮ ፈረሱ የኔ ነው። ለመጋለብ ኮርቻው እንዲያደርግልኝ አንድ ወንድ አዘዋለሁ። የሞተቿ እናቴ ስጋ እየጠበሰችልኝ ነበር ከዛ የነሳ አባቴ የክህነት ልብሳቸውን እንደለበሱ እጣና ጨሰው ያሸቱኛል። አንድ ወንድ በሩን ይከፍትልኝና ውጪ ጥንቀት የሚያከብር ሰዎችና ታቦት የተሸከሙ ቄሶች በበሩ መዘጋት ምክንያት እየተመለሱ ነው፣ ወደ ግቢ ሊገቡ ነበረ። ከዛ ፈረሱን ከታሰረበት ስፈታው ነቃው። እሺ ፈረስ ጸጋ ነው። በጣም ቆንጆ ነው፣ ጸጋ ነው የሚያመላክትሽ የሞተች እናቴ ስጋ እየጠበሰችልኝ ነበር። የሞት ሰዎች ሲጎበኙ በጣም መልካም ነው። የተጠበሰ ስጋ ሲሳይ ነው የሚያመላክተው እና በጣም ቆንጆ ነው። እያው ደግሞ አንድም ደግሞ ዝክር ዘክሬላቸው ለእናትሽ ማለት ነው። ሌላኛው ደግሞ የንስሐ አባትሽን ማየትሽ ያው ካህንን በአጠቃላይ ማየት ንሳ ስገቢ አይደለም ያየሽው፣ አይደል? ንሳ ስገቢ ቢሆን ሌላ ነው ፍቹ። ግን ንሳ አባትሽ ካህን ያው ማየት በዕለት የዋሉ ቅዱሳን ነው የሚያመላክተው። እጣን ሲያጥኑ ነው ያየሽው፣ በጣም ቆንጆ ነው። ሌላኛው ደግሞ በሩ ሲከፈል ነው። በር መከፈት ቆንጆ ነው። መጪ አስደሳች ነገር ከፊትሽ እንዳለ ነገሮች ሁሉ ጥሩ እንደሚሆኑ ክፍት ሲሆን ያው የተዘጋ በር ሲከፈት መልካም ነው። ግን ያው ዝም ብሎም ደግሞ ክፍት የሆነ በር ከሆነም ደግሞ ያው አንዳንዴ መጠንቀቅ ወዴታችን የሚገባውን ነገር መጠንቀቅ እንደሚኖርብን የሚያስጠነቅቀ ህልም ነው። ሌላኛው ታቦት ታቦት ሲገባ አላየሽም። ስለዚህ ጥሩ ነው። ታቦት ያው መከራን ስለሆነ የሚያመላክተው ያው አልገባም፣ ጥሩ ነው። ሌላኛው ያው ፈረስ እንዳልኩሽ ጸጋን ነው የሚያመላክተው። በጣም ቆንጆ ነው። ጸሎት አድርጊ ቆንጆ ነው። እሺ። ማቢት መቅዲ በእናትሽ አትለፊኝ። ትምህርት ቤት ሆኜ አክስቴ አስተማሪ ናት። በሁኔታው እኔ ተማሪ ሆኜ አክስቴ አስተማሪ ሆና በአክስቴ ጓደኛ ስልክ ትደውል የአክስቴም ልጅ ሞተ አሉን። በጣም ምርር ላይ ተቀበሌ አለቀስኩ። እሺ አንደኛ ትምህርት ትምህርት ቤት በአጠቃላይ ማየት በህይወት የምትማሪያቸው ነገሮች ነው። አንቺ ተማሪ ሆነሽ አክስትሽ አስተማሪ ሆና ነው። ስለዚህ ከአክስትሽ የምትማሪያቸው ብዙ ነገሮች እንዳሉ የሚያመላክትሽ ነው። ሌላኛው ደግሞ የአክስቴ ልጅ ሞተ ሲባል ነው። በህይወት ያለ ሰው ሞተው ማየት የዛ ልጅ ጥጋብን ነው። ጥጋብ ቆንጆ መልካም ነገር እንደሚገጥመው ጥሩ ነገር ጥጋብን ነው የሚያመላክተው። ሞት እና ደግሞ እናንተ ምርር ብላችሁ ስታለቅሱ ማየት የምትደሰቱበት ነገር እንዳለ የሚያመላክት ነው እና በጣም ቆንጆ ነው። ቤዛ አንቺ ሲጀምር መርጠሽ ነው የምትፈችው። ደግሞ እኮ ሁለቴ ማስታወስ በወሩ ነው የምትፈችው። አሁን ይህንን በጻፍሽበት ስር በጣም ደጋግሜ ብያለሁኝ፣ ኮፒ አድርጋችሁ ፔስት አድርጉ ብያለሁኝ ደጋግሜ። እና ደግሞ ለምን መርጣለሁ? ምን የሚያስመርጥ ነገር ኖሮ ነው የምመርጠው? ምንም የሚመረጥ ነገር የለም። ያየሁትን ቀጥታ ያስቀመጣችሁትን ፈታለሁኝ። ምናልባት የተለያየ ቦታ ከሆነ ግን ሊዘገይ ይችላል። እንደዛ ነው። አሁን እዚህ ይሄን በጻፍሽበት ኮፒ አድርገሽ እዚሁ ስር ላይ ፔስት ብታደርጊው ኖሮ ተፈቶ ነበር ማለት ነው እና ምንም መመርጠው ነገር የለም። አልማዝ፣ ሰላም፣ መቅደ አስጨነቁሽ እንዴ ሶስት ጊዜ ነግሬ ዘማልሽኝ ስወድሽ ረ አይደለም የምታስቀምጡበት ቦታ ነው የሚወስነው። እሺ እና ቀስ እያለ ይፈታል። አሁን ትንሽ ሰሞኑን እየፈታው ስላልነበረ ነው እንደዛ የዘገየባችሁ። ይፈታል፣ ያው በተራ ነው ደግሞ። ያው ቀድሞ ላከውን ነው እየተፈታ ያለው ለዛ ነው። እና ትንሽ ትግስት ካላችሁ ፈቱ ይፈታሉ። እየሩስ አልተፈታም፣ አሁን ለሶስተኛ ጊዜ ነው ስጽፍልሽ አልተፈታም መቅዴ፣ እንዴት ነሽ? እግዚአብሔር መስገን ህልሜን ፍችልኝ። ከትምህርት ቤት እየወጣሁ ነው። መንገድ ላይ ቀሚሶች እየተሸጡ ነው። ቀሚሶች እየተሸጡ ነው። ከኋላ ጥቁር ሆኖ ከፊት ነብራማ ነው። ከዛ እረ ዲዛይኑ አያምርም፣ ጨርቁ ተገኘ ከራስ ዲዛይን ማሰፋት ነው ስል ሻጩ ተናዶ ያባረኛል። ከዛ ትምህርት ቤት አካባቢ ከበፊቱ ፍቅረኛ ጋር ተቀምጠናል። አረፋ ያለው ውሃ በብረት ድስት ይዛ እኔ በሰሃን አረፋውን እየተኩን ጽሁሃውን እየቀዳሁኝ ገላዬ ላይ አፈሳለሁ። ፍቅረኛዬ ፍቅረኛ ብንሆን መለያየት ግን ግድ ነው እስከ መጨረሻው አብረን መሆን አንችልም አልኩት። በሀዘን ውስጥ ሆኖ ጸጥ አለኝ። አንድ ልጅ መጣ። የሁለታችንን ፍቅር ያስቀናል ልቅረጻችሁ ማስታወሻ ይሆናል ሲል አይሆንም ብዬ እያለቀስኩኝ እየሮጥኩኝ እሄዳለሁ መንገድ ላይ ማንኪያ አያለው እንዳላነሳው ስትል የኔ ነው ብዬ አነሳው ከዛ ተመለስኩ ወደሱ ተመልሼ ሮጥኩ ሁለተኛ ማንኪያ ስታነሳው ደረስኩ የኔ ነው ብዬ ተቀበልኳ ሁለቱም አለች የአብሳላት ነው ብዬ የህፃን ልጅ እንደሆነ ነግሪያት ተመለስኩ ወደሱ መንገድ ላይ ተቀምጠን አልከ። አጠገቡ ህፃናቶች እየተጫወቱ ነው። እግሩ ላይ መተኛት ፈለኩ፣ ግን ቦታው አይመችም። ከዛ ፍራሽ ላይ ነው ያለ ነው፣ ግን እሱ ትራሱ ስለሌለ አልተመቸውም። ትራሱ የት ሄደ ስለው አልፈልግም ብለሽ። ቅድም ፎቶ አልነሳም ብዬ እየሄድኩ ትዝ አለኝ ጥለሽኝ አለኝ። እመጣለው እንዲመቸኝ አስተካክል አስተጣው ባነንኩ። ስለ ብዛው ይቅርታ። ችግር የለም እሺ። አንደኛ መንገድ የህይወት መንገድ ነው የሚያመላክተው ልብስ ያው አልገዛሽም፣ ልብስ ያው አንደኛ ጸጋ ነው። ብገዣ አዲስ ልብስ ካፕታንም ብዙ ፍቾች አሉት። ያው እንትን አላልሽም። ሌላኛው ደግሞ ንጹሕ ሀገር ስትታጠቢ ማየትሽ ፈጣሪ በደል ይቅር እንዳለ የሚያመላክት ነው። መታጠብ በጣም ቆንጆ ነው። ማንኪያ እቃ በአጠቃላይ ሰውን ነው የሚያመላክተው። አብሳላት የአብሳላት ነው ብዬ ሕፃን ስም ስጠራን ያልሹ ያው ሕፃናት መንፈስ ቅዱስ ሲሳይን ነው የሚያመላክቱት ያው ጸሎት አድርጊ። ማንኪያዎቹ ሰው ነው የሚያመላክቱት። ሌላኛው ደግሞ ያው ምር ብለሽ ስታለቅሽ ያ ለሳለቅ ስን ያቸው ለቅሶ ደስታ ነው፣ በጣም ቆንጆ ነው። ምዕሩጫ ዕድሜን ነው የሚያመላክትሽ፣ ቆንጆ ነው።